ዮሐንስ ለዚህ እንዝላልነት ለዚህ ከንቱነት ያበቃይ ምንድን ነው? መስገድ፣ መጾም፣ መጸለይ ያስፈልጋል። መጠመቅ ያስፈልጋል። ተቀስፍ ያለው አልተቀሰፍኩም። እግዚአብሔር ቆጣው በእኔ ላይ አርፏል አላረፈም። የትንቢት መፈጸም ያሆኛ ያለው አልሆንኩም። ቄደር የወላችሁ ሙስሊም የነበረ ሰው፣ ሙስሊም የነበረች ሴት፣ ስር የሰደደ መንፈሳዊ ህይወት ለመኖር ከተፈለገ በአሁኑ ሰዓት እቤት ጸሎት ክፍል ያስፈልጋል። ራስን መፈተሽ፣ እማዬ ምን ታመልክ ነበር? አባዬ ምን ያመልክ ነበር? ግን ከመቀነተች ላይ ከሀያስሻት ሳንቲም ላይ አንድ ሳንቲምም ትሁን ያቺን ለኔ ብጤ ስጪ። ሀብታም እኮ ብራምጣ ይባልም። ንስሓ ሲገባ ሀብታም ስገድ ነው የሚባለው፣ ድሃ ደግሞ ብራምጣ ነው የሚባለው። የሌለውን ነው የሚጠየቀው። ያለውን ይሰጥና ዞር ይላል። ፍሬ ማፍራት ያውቃት የለ ምንድን ነው በትምህርቴም በአገልግሎቴም ፍሬ ማሞን ያውቃት የለ ምንድን ነው ብሎ መጠየቅን የመሰለ ነገር የለም። የብዙ አገልጋዮች ትልቁ ችግራቸው በአገልግሎታቸው የሚድኑ ሰንበት ትምህርት ቤት ሄዶ ዩኒፎርም በመልበሳቸው የሚድኑ ይመስላቸዋል። እግዚአብሔርንም ያወቁት ይመስላቸዋል። የለም ይፈልጉኛል። ላሞቻቸውና በጎቻቸውን ይዞ የመጣው ይፈልጉኛል ይላል። ሰንበት ተማሪው በትህትና ሰንበት ትምህርት ቤት እየመጣ በጉን ይዞ በግ የሆነው ባህሪውን ይዞ መጥቶ ቢያገለግል፣ ሀብታሙም እንደ ላም እየታለበ ገንዘቡ እየተወሰደበት እንደ ላም ቢመጣ እንኳን ማናችን መዳን የምንችለው ቆም ብለን ስናስብ ነው። ከዘመኑ ዋጅ ይቻሉ አልዋጅሁም ተነጥዬ እንደ አብርሃም ራስን ለይ እንዳለው እኔ ራሴ ለይቻለሁ፣ አልለየሁም? ባህሪዬ ምን ይመስላል? ጸባዬ ምን ይመስላል? ከዓለም ተቀላቅ እያለሁ ወይስ ዓለም ውስጥ ሆኜ ከዓለም ወጥቻለሁ? እግዚአብሔር በእኔ ላይ ምንድን ነው ማድረግ የሚፈልገው? በእኔ ላይ ያለው ዓላማ ምንድን ነው? በደንብ መጠየቅ ያስፈልጋል። ምክንያቱም ተቀላቅለን ነው የምንኖረው። ሙሴ በፈርዖን ቤት ውስጥ እያደገ እጅግ የሚገርም ጡት እየጠባን ያደገው የእናቱን ጡት የዛች መልካም የሆነች እናቱን ታሪክ የምታቀናት አንተ እስራኤላዊ ነህ አንተ እብራዊ ነህ የተመረጥክ ህዝብ ነህ እያለች በባዕድ አምልኮ በሚመለክበት መሚ የሚባል ህዝብ የበዛበት በቁም የደረቀ ህዝብ ማለት ነው። መሚ ማለት ሬሳ ማድረቂያ ነው አይደለም የሚበሉት የሚጠጡት የሚያመልኩት ሁሉ ነገራቸው መሚ የሆነባቸው ህዝቦች መካከል፣ በቁም የደነዘዙ የሞቱ ህዝቦች መካከል ሙሴ አበባ ሆኖ እንደዛ ግርማ ሞገስ ያለ ሆኖ ነቢይ ሆኖ እግዚአብሔር የሚወደው ሆኖ እንዲያድግ ምክንያት የሆነችው እናቱ ናት። እኛም በዚህ በተረገመ ዘመን ትንቢት በሚፈጸምበት ዘመን ደም በሚፈስባት ነገስታት እየተጣሉ፣ መንግስታት እየተጣሉ፣ ፖለቲከኞች እየተጣሉ ደም በሚፈስባት ምድር ላይ ተለይተን ቃሉን የምንማማረው እንደ ሙሴ ጡቷን ጠብተን ምክሯን ሰምተን ያደግን ቤተክርስቲያን ስላለች ነው። የሙሴ እናት ቤተክርስቲያን ናት። ሙሴ በፍራውን ቤት ውስጥ ሙሴ ተብሎ ስም ወጥቶለት ቢያድግም ማንነቱን እንዳይረሳ ግን ተነግሮ የነበረችው በሚስጥር ነው። በገሃድ አይደለም። በአደባባይ ወተን ኢየሱስ ጌታ ነው ስላላሉን እኛ አልመሰከርንም ማለት አይደለም። ቤተክርስቲያን የራሷ የሆነ አካሄድ አላት። አውደ ምረት የሚባል ኮርስ የሚባል ትምህርት አላት። አብነት ትምህርት ቤት የሚባል አላት። ከተጠቀምንበት የራሷ የሆነ አካሄድ አላት። እንደ ሙሴ እናት ሙሴን እያበላች በማንኪያ እያጠጣች በኩባያ ጥቷን እያጠባች እያጫወተች ማንነቱን ግን ትነግረው ነበረ። አልቀረበትም፣ ጨዋታው ዋናውን ቁም ነገር አልቀረበትም። ሲያድግ አርባ ዓመት ሲሞላው ሙሴ ለማን ማገዝ ጀመረ? በፈርዖን ቤት ውስጥ ሆኖ ለራሱ ወገን ለህዝቡ ማገዝ ጀመረ። እኛ ግን ምንድን የሆነው? ባንዳ ነው የሆነው። ባንዳ ኢትዮጵያውያን ሆነን አሳልፈን የምንሰጠው የኢትዮጵያውያን ህዝብ ነው። አስወጊነን ሄዶ ለቀበሌ ማሾክሾክ፣ ካድሬ መሆን የሃይማኖት ካድሬ መሆን አሾሾ ሐኪሙን መልሰን የምናስወጋ እውነት በጣም የሚያሳዝን ነው። ቤተ ክርስቲያን እንድትቃጠል፣ እንድትፈርስ፣ እርስ በርስ ህዝቡ እንዲባላ፣ ህዝብ እንዲጨረስ ወሬ ምናቀብል፣ ለገንዘብ ለሳንቲም ድቃቄ፣ ለልብስ እራፊ፣ ለሽራፊ፣ ለምድራዊ ኑሮ አካውንቴ ሙላ እንጂ ምን አገባኝ አይነት ኑሮ እየተኖረ ነው። ምን አገባኝ ድሮና ወርዳ ማንን ትከስክስ ማንን ትብላ ማንጠጥ ምን አገባኝ ከተማ ላይ ምን ይምጣ ምን አገባኝ ሁሉም እንደፈለገ ነው እየኖር ያለው ግን የእጁን ያገኘዋል። የሙሴ ነብይነት የሙሴ ጻድቅነት የሙሴ ቅዱስነት የተጀመረው በድብቅ ህይወት ውስጥ ነው ወደ ጓዳህ ወደ እልፍኝ ግባ በድብቅ የጠየቅኸውን በግልጽ ይሰጣል ነው የሚለው ማቴዎስ ወንጌል ምዕራፍ አምስት ስድስት ሰባትን በደንብ አንብቡት የሚገርም ነው ሙሴ ተደብቆ ምንም እንኳን ፈርዖን አንዳንድ ቀን እየጠራ ቢያጫውተውም የፈርዖኑ ልጅና ሚስት በዛ ቤት ውስጥ እንደ ልጅ ቢያዩትም ግን ዋና ጆሮን ያደለበችው ግን ቅድስት ቤተክርስቲያንን የምትወክል የሙሴ እናት ነች። ስለዚህ ባለውለታችን ቤተክርስቲያንን ይሄንን ክፉ ዘመን የምንሻገርባትን ቤተክርስቲያንን የነካ በሙሉ ዋጋውን ያገኛል። ዋጋውን ያገኛል። ቄደር የበላችሁ ሙስሊም የነበረ ሰው ሙስሊም የነበረች ሴት ቀጥታ ወደ ክርስትና ስትመጣ ቄደር አያስፈልጋትም። በቃ ጥምቀት ነው የሚያስፈልጋት። ጥምቀት ዋናው የስላሴ ልጅነት ትጠመቃለች። ከዛ በኋላ ስጋ ደግሞ ትቀበላለች። ኢብን ንስሓ ራሱ አያስፈልጋትም። ከእስልምና ወይም ከውልደቷ ኦርቶዶክስ ያልነበረች ከመጀመሪያው መሰረቷ ሌላ እምነት የነበረች የነበረ ሰው ከሆነ ሲመጣ ራሱ ንስሓ ያስፈልገው ታውቃላችሁ። ዝም ብሎ እንዲሁ በቃ የሚጠቀም ለምን በቃ በክርስቶስ ተሽሯል፣ በደሙ ተሽሯል ኃጢአቱ። ኦርቶዶክስ እያለ የነበረ ሰው ነው ሲያጠፋ እንደገና ንስሓ የሚገባው። የእስላም ስጋ የሚብላ፣ የአሳማ ስጋ የሚብላ፣ ከእምነቱ ሌላ ከሆነች ሴት ወይም ከሆነ ሰው ጋርም ይተኛ፣ ቄደር ያስፈልገዋል። ቄደር ያስፈልገዋል። ንስሓ ብቻለም ቄደር ያስፈልገዋል። እና እኔ በጣም ነው የሚገርመኝ አንዳንዴ። እንደው አፌን እኔ ባላወራ ይሻለኛል። ዝም ብለን የራሳችን ወደ ደግሞ የተነካካ ነገር ነው እኛ ስለ ራሳችን ስናወራ እነሱም አሉበት እኮ አባቶችም አሉበት። እና ይከብዳል፣ እንደው በጣም ከባድ ነው። አንድ እናቷን ልታስቆርብ ቤተክርስቲያን ይዛ ሄደችና የዛሬ ወር አካባቢ ላይ ነው ወር እንኳን አይሞላውም፣ ግን አንድ ሀያ አምስት ቀን ይሆነዋል። እና መምህር እባክህን ንስ አባቴን አሳምንልኝ እናቴ ለብዙ ጠንቋዮች ዶሮ አርጃ ለው እያለች እየነገረቻቸው ችግር የለውም ይሏታል። ምን ማለት ነው እንዴ? እናቴ ራሱ ግራ ገብቷት እንዴት ነው ነገሩ? ጆሮ ማረድ ነው ችግር የሌለው ወይስ ለጠንቋይ መገበሬ ነው ችግር የሌለው ወይስ እኚ ሰውዬ ትክክለኛ ኦርቶዶክስ ናቸው ወይ ምንድን ነው እሱ? ብለው ብዬ እንድጠይቅላቸው ነው የፈለጉት። ሄድኩኝ፣ አናገርኳቸው። ግን ትንግርት ነው እንደምን ልበላቸው ወይ ነው የበላቸው ትላላችሁ እኮ አንዳንዴ እኛ አባት እንደ ትክክለኛ ንስሐ አባት ቁጭ ብለው ንስሐ እየሰጡን ያገኘ ናቸው። ማለቴ ቀኑና እየሰጡን ያገኘ ናቸው እና እና እነዚያ ልጆች ቀኑና ከጨረሱ በኋላ አናገርኳቸው። ሰውየውን አይደለም ካህኑን ሳይሆን ቀኑና የተቀበሉትን ወጣቶች። እኛም ቀኑና ልንቀበል ፈልገን ነበረ። እንዴት ነው ጥሩ አባት ናቸው ወይስ ሰው? ጊዜ አይ ሌላ አባት ቀይሩ። እኔም አሁን ደስ ሳይ ላይ ነው የተነሳሁት እና ይሄ ነገር እንዴት ነው ብዬ ደህና ዋሉ አባቴ ብዬ ይመስገን ተሳልሜ ቁጭ አልኩኝ። እነዚህም ሰዎች ቁጭ አለው። እማማ ደህና ነው? እግዚአብሔር ይመስገን። ሌላም ሰው ንስሓ የሚገባ ይዘው መጥተዋቸው። እረ አይደለም፣ የቤተ ክርስቲያን መምህር ነው፣ ልጋፈጣሁት ነው የመጣሁት። እንዴ አሰናብቱኝ። እምቢ። እሺ፣ ዶሮ አርጄ ያለው ብዙ መስዋዕት አቅርብ ያለው ንስሓ ልግባ፣ ችግር የለውም። ኃጢያት የሚባለው ታዲያ ምንድን ነው? እንዴ ኃጢያት ነው ብዬ የትኛው? የትኛውን ኃጢአት ልግባ? የትኛውን ጉዳይን ልግባ ብለው ጠየቁ ሴትዮዋ። ከዛ ልጄ መምህር ነህ አሉኝ። አዎ የት ተዉት። የኔን መምህርነት እንደምንመን ቁጠሩኝ፣ ተውት መምህርነቱን። ለሰይጣን መስዋዕት ማቅረብ ኃጢአት ነው ወይስ አይደለም አልኳቸው። አዎ ልጄ ኃጢአት ነው። አሁን እኝንናት። አዎ ኃጢአት ነው ብላቸው፣ ምን ሊያደረጉ ነው? ስገዱ ብላቸው ይሰግዳሉ፣ ብር አምጡ ብላቸው ብር ያመጣሉ። ምስኪን ናቸው፣ ድሃ ናቸው፣ ምንም የላቸውም። ሀጢያቱን እንደ ሀጢያት እንዲቀበሉ አድጓቸው። አዎ የሰራሹ ሀጢያት ነው ግን ከመቀነተች ላይ ከሀያስሻት ሳንቲም ላይ አንድ ሳንቲም ምትሆን ያችን ለኔ ጠስጭ ሀብታም እኮ ብራምጣ ይባል ምሳ ሲገባ ሀብታም ስገድ ነው የሚባለው ድሃ ደግሞ ብራምጣ ነው የሚባለው። የሌለውን የሚጠየቀው ያለውን ይሰጥና ዞር ይላል። ብራምጣ ከተባለ ሀብታም ያለውን ሀብት ቢሰጥ ምን ችግራለሁ? ሀጢያቱን ለማሳሰር ነገም ግን ሀጢያት ውስጥ ይገባል። ለምን ብር የጭነቀው ይላል። ድሃስ ዳሃ ደግሞ ስገድ፣ ጹም፣ ጸልይ ብቻ ከተባለ አይወጣ ጉልበቴ ይጭነቀው። የሚለው በዚህ ከተገራገሩ ይችላል። ግን ኬትም ሊያመጣው የማይችለውን ነገር ጠየቃል። ምንድነው እያሉ ያሉት እርስዎ? እኔ አልገባኝም። ኦርቶዶክሳዊ ነው አልኳቸው። ምን እያልክ ነው አሉኝ። ወይ ቅባዕት ነው ወይ ጸጋ ቅባዕት ነው ወይ ኦርቶዶክስ ነው፣ እውነቱን ንገሩኝ አልኳቸው። ከዛ እንዴት እንደዚህ ትላለህ ምናምን ብለው ሊናገሩ ሞክሩና ዞር ዞር ብሎ ሌላ ሰው ደግሞ ያሉ እንደ የእኛ ሰውዬ እውነትም እምነታቸው ሌላ ነው ብዬ ዘበኛው ጋር ሄድኩኝና እኛ አባት ግን የዚህ ደብር አገልጋይ ናቸው ስለው ጊዜ አዎ ናቸው፣ ቅርብ ጊዜ ነው የመጡት። ጸበል ቦታ ያጠምቁና አራት ሰዓት አምስት ሰዓት ላይ ጸበሉ ሲዘጋ መተው ደግሞ እዚህ ቁጭ ብለው ንሳ ልጆቻቸውን ያናዝዛሉ። ምነው አሉኝ። እንዲህ እንዲህ እንዲህ እንዲህ ሆኖ እንዲህ ተናገሩ ስለው ጊዜ አ ገረመው። ዘበኛው ራሱ ደነገጠ። እንደዚህ አሉ? አዎ። ቆይ ቆይ ቆይ፣ መጣሁ፣ ቆይ አትሄደው። ደርሳቸው እኔ መጣሁልና አስተዳዳሪው ጋር ገብተው ተናገሩ። አስተዳዳሪው አሉኝ እንደዚህ ና አሉኝና፣ ጠሩኝና ተስፋ ስላሴ ደህና ነህ አሉኝ። ልጆች የአንተ ተማሪዎች ናቸው ካህን አሉኝ። እዛ ዛፍ ስር ናቸው ያሉት ኦርቶዶክሳዊ ከሆኑ አስተምሯቸው። እኚህን አባት ግን ኦርቶዶክሳዊ መሆን አለ መሆናቸውን ጠይቀው አይደለም የሚያውቁት። ነህ ወይስ አይደለህም ቅባት ነህ አይደለም ተብሎ የሚጠየቀው ፈትኗቸው፣ የሆነ ቼክ አፕ አድርጓቸው፣ ክሮስ ቼክ አፕ አድርጓቸው አልኳቸው ፕላን ኤ ፕላን ቢ ፕላን ሲ ብላችሁ መጨረሻ ላይ ብት መጨረሻ ላይ ነው። ግራ ከገባችሁ እምነትህ ምንድን ነው? ልትባረር ነው ብለው ከነገራችኋቸው ሊናገሩ ይችላሉ። እሱም እንደው ሞኝ ከሆነ እንጂ አይናገሩም። የሚገርማችሁ እኛ እያወራን እኛ አባት መጡ እኛ እኔ እናሳቸው እያወራን እና አባታችን እንደምንወት ሰላም ንወት እግዚአብሔር ብሎ ያሸረገዱ ያሸረገዱ መተው መተው መስቀል ተሳለሙና ጉልበት ለመሳም ሲሉ አይ ቆይ ቆይ ጉልበት መሳማት ቆየኝና የንሳ ልጆች ወንድ ጥሩልኝ አሉ የትኞቹን አሁን የመጡትን ከዛ መምህር ተስፋ ዝም በል ሹሩር አያስፈልግም እኔ ገብቶኛል በቃ እሳቸው ደስ ያላቸውን ያርጉ ብዬ መጡ እማማ እስቲ የሰሩትን አጢያት ንገሩኝ አሏቸው ዝም ብዬ ልናገረው አደባባይ አሉ ከዛ መምህር አንተ ዞር በል ማለታቸው ነው አይ እሱንማ ተናግረውታል እኮ አሳ ምናምን ዶሮ አርጄ እንደዚህ እንደዚህ እንደዚህ እያሉኝ ነው ስራቸው ጊዜ ሌላ የሚናገሩታል አዎ ስንት ጉድ አለ እንዴ ስንቱ ስንት አምስት ጊዜ አስወርጃለሁ። አሉ አሉ እኮ ዞር ይበልሎትና ለብቻዎት ይናገሩ እሺ አሉ። እዛ ኃጢያታቸውን ይናገራሉና እኚህ ሴትዮ ኃጢያታቸውን ተናዘው ሲጨርሱ በሉ በቀን ሰባት እየሰገዱ እንደገና ደግሞ ሰላሳ ብር ለም ቤታችን ደግሞ ያመጣሉ። ሲወጡ ጊዜ ኃጢያቴ ቅጣ ግኝ ቅጣት አገኘው እስኪ ትንሽም ትሆን ቅጭኝ ብያት ነበር እያሉ በቃ እንዴት ነው ለመቀጣት የሚፈልግ ሰው ታውቃላችሁ? ደስ ብሏቸውን የወጡት ከእዛ ቤት። ከዛ እኚህ አባት አዩ አሏቸው፣ እኔ እርሶን ለመውቀስ ወይ ለሌላ ነገር አይደለም። ሰው ጥፋተኛ ነኝ ብሎ ሲመጣ አዎነህ ነው የሚባለው። ጥፋተኛ ነህ ብለው እርሶ ከመሬት ተመሰ ባያወቅሱትም እንኳን ነኝ ብሎ ሲመጣ አዎነህ፣ ግን እግዚአብሔር መሀሪ ስለሆነ ይምርሻል፣ ይምርሃል። እንዲያውም እንዲህ ስንቀጣቸው በቤታቸው ሄደን ስንቀጣቸው ነው የሚያስፈራው፣ እንጂ እነሱ መተውማ መቀጣታቸውን ፈልገውታል። አባቴ ለምንድነው እንደዚህ ያደረጉት አልገባኝም፣ አሏቸው። አስተዳዳሪው ለካህኑ። ካህኑ ጸጣ ማለት ኖርማሊ ይቀድሳሉ፣ ያጠምቃሉ። ምን ይላሉ፣ ግን የፈዘዘ ሰው ታቃላችሁ፣ እንደዛ ነገር ናቸው። እና ከዛ ናስ መምህር ተስፋ በአባታችን ይሄዱ በቃሏቸው፣ ተስፋ ስላሴና ግባልኝና ገባው ገብቼ እኔ ግን አባቴ ይቅርታ፣ እኚህ አባት ግን ወይ ተዋርሶ አለባቸው ሳያጠምቁም ቼክ አድርጉ ኪሳቸው ውስጥ ምን ስራ ስር እንደያዙ ምን ምን እያደረጉ ህዝቡ እንደሚያጠምቁት ቼክ አድርጉ አልኳቸው። እሱስ ልክ ብሏል። በቃ እንዲያው ሌላ ጊዜ በደንብ እናወራለን። ይሄንን እኔ አሁን ለአንድ ዲያቆን አዘዋለሁ። እኔም ቸኩያለሁ፣ ቤተ ክህነት ጉዳይ አለብኝ ብለው መስቀል አሳልመኝ ሸኙኝ። ከዛ በሳምንቱ ደወሉልኝ እና ተባረሩ ኮ ሰውዬ ደውለው ስተዳደሩ ወይ አባቴ ምን አርገው ተባረሩ? አንደኛ ቅባት ነው፣ ሁለተኛ ደብተራ ነው። ቁልጭ የጠረጠርኩት እራሱ ሆነ። ለምን ሁኔታ ሁኔታ ነው የሚያሳዩት፣ ማንነት ነው እንዲህ አይነቱን። እኔ አሁን እውነት ቅባቶች ግን ደፍረው ታቦት ይሸክማሉ። ሻ መንዝራ ዘማዊስ እንደው እግዚአብሔር ይቅጣው እዛው ታቦቱ በደምብ አርጎ በበሽታ በምንም ይቆልመ ወደ አርጎ ይቅጣው፣ ነፍሱ እንድትድን ይላል ቅዱስ ጳውሎስ ምን ይላል በእናንተ መካከል በአህዛብ እንኳን የሌላ ኃጢአት የሰራ ሰው አውቃለሁ በእናንተ መካከል በአህዛብ እንኳን የሌለ ኃጢአት የአባቱን ሚስት ያገባ ወይም እንጀራናቱን ያገባ ሰው ሰምቻለሁ እንዲህ ያለው ሰው ከማህበሩ ራቅ ይበልና ሰይጣን ይግባበት የሰይጣን መጫወቻ አይሁንና ጸበልተኛ ይሁን ማለት ነው ግን ለምን ነፍሱ እንድትድን ነፍሱ እንድትድን እንዴት ነው ሰይጣን መጫወቻ የሚሆነው ወይም ደግሞ ሰይጣን ያሰቃዩልት ይባል ሲባል ውስጡ ያለው መንፈስ ይቀስቀስበት እሱን ለማስወጣት በሚጾምበት፣ በሚጸልይበት፣ በሚሰግድበት ጊዜ ምን ይሆናል? ወደ እግዚአብሔር ይተጋል እና እኔ አንዳንዴ በጣም ማፍረው በምንድነው ቤተክርስቲያን ውስጥ ማገልገል የማይገባቸው ሰዎች አሉ፣ ከኔም ጭምር ልብሰ ተክህኖውን መልበስ ቀሚሱ መልበስ የማይገባን ሰዎች አሉ። እንዲህ ቤተክርስቲያን መድረስ የማይገባን ግን መሃሪ ነው፣ መሃሪ ነው። ምእመን መሆን ይቻላል። አገልጋይ ሆኖ ከመቀጠል፣ እውነት እግዚአብሔር ነው የምላችሁ፣ ምእመን ሆኖ ይቅር በለኝ ማርያም ብሎ ደፋ ደፋ እያሉ መጥቶ ኪዳን አድርሶ መመለስ ይሻላል። በዚህ የተጨመላለቀ ማንነት ውስጥ ሆኖ ኪዳን ቀድሶ ቅዳሴ ቀድሶ ሰዓታት አድርሶ ደሞዝተኛ ሆኖ ቤተክርስቲያን ከምኖር በእውነት ግንበኛ ሆኖ ደጅ ላይ ብሎኬት መደርደር ይሻላል። መንገድ ላይ ለማኝ የኔ ቢጤ ቄስ መሆን ይሻላል። ቄስ ሳይሆን ምእመን በቃ ለምን ሰው እሳት ውስጥ ገብቶ እንዴት እንዴት ይርመጠመጣል? ስለዚህ ጤነኞች አይደሉም እንደዚህ አይነት ሰዎች የሆነ በአል ችግር አላቸው። እና ቅባትና ቅባት ምንድን ነው እያላቸው ነበር ቅባትና ጸጋ የካቶሊክ አስተሳሰብ ያላቸው ክርስቶስን ሁለት ባህሪ የሚሉ ናቸው። አንደኛ ከካቶሊክ የሚለያቸው ምንድን ነው? ክርስቶስ ተቀብቶ ነው አምላክ የሆነው የሚሉት ቅባቶች ይባላሉ። ተቀብቶ ነው ከተወለደ በኋላ እመቤታችን ከወለደች በኋላ ተቀባ ገብርኤል ካበሰራት በኋላ ከተወለደ በኋላ ተቀብቶ ነው። ጸጋ የሚባሉት ደግሞ ከተወለደ በኋላ ጸጋ አግኝቶ ነው እንጂ እንደ ማንኛውም ፍጡር ፍጡር ነው እግዚአብሔር ከተወለደ በኋላ ልመጥቶ መልኮቱን ያሳደረበት ብሎ ነው የሚያስቡት። በአጭሩ ካቶሊኮች ደግሞ ከስጋዊ ባህሪ እና ከመልኮታዊ ባህሪ እኛ አንድ አካል አንድ ሆነ ነው የምንለው፣ እነሱ ደግሞ ሁለት ባህሪ ሁለት አካል ነው የሚሉት፣ እና ከሁለት አካል አንድ አካል እኛ ከሁለት ባህሪ አንድ ባህሪ ነው የምንለው። ሁለት ባህሪ የሚባል የትኛው ነው? የስጋ ባህሪ ነው። የስጋ ባህሪ መተኛት፣ መታመም፣ መሞት፣ መብላት፣ መጠጣት፣ መጸዳዳት የስጋ ባህሪ ማለት ነው። የመለኮታዊ ባህሪ ደግሞ የዚህ ተቃራኒ ነው። አይተኛም፣ አይታመምም፣ አይሞትም። በቃ እነዚህ ነው የመሳሰሉ ሁለቱን የተዋሃዱት ስንት አንድ አካል ሆኖን እላለን። ካቶሊኮች ግን ይህንን ራሱ ለይተውት እንዳለ ነው። ሁለት የማርያም ልጅ ሌላ፣ የአብ ልጅ ሌላ ነው የሚሉት። የተሰቀለው ሌላ ምናምን ምናምን እንደዛ ነው እና እዛ ውስጥ አልገባ። እንደዚህ አይነት አሳሰብ ያላቸው ሰዎች መጥተው ታቦት ይሸከማሉ። እውነት ስጋ ወደሙን ያቀብላሉ። ቅብዓትና ጸጋ እውነት ደፍረው ቅዱስ ቁርባ ላይ ይቀርባሉ። ይሄንን ነው ያሳየኝ እግዚአብሔር። በእውነት ተቀብዬ ኮነ ኔ የምጠቀመው እኮ ግን ይሄን አልስማ እስከዛሬ ድረስ ደብተራ ናቸውን የሚባል ነው የሰማሁት። ደብተራ ናቸው ስር ማሽቀጠል በጣሽ ናቸው ገበዝ ናቸው ቤተክርስቲያን ውስጥ ስራ አስኪያጅነት ወይም ደግሞ ፀሐፊነት አስተዳዳሪነት ምናምን ወደ ቅዱስ ቁርባን የማቁረብ ታቦታን የመሸከም ድፍረቱ አላቸው ብዬ ባላስብም ከሆኑ ግን ማላገጫ ሆናለች ቤተክርስቲያኖች እግዚአብሔርም ለምን ዝም እንዳለ እንዲገልጥልኝ ይፈልጋሉ ለምን ዝም እንዳለ ይሁዳ ይሁዳ ከጌታችን ከጌታችን ጋር አብሮ ሆኖ ተመርጦ ግን ክርስቶስ ሌባ እንደሆነ ስላወቀ የገንዘብ ሚኒስቴር አደረገው። ከሶሉ ሐዋርያት መካከል ገንዘብ ሚኒስቴር ወይም ገንዘቡን የሚይዘው የሚጠራቀመውን ገንዘብ የሚይዘው ይሁዳ ነበረ። ግን ሌባ እንደሆነ ስላወቀ ነው ይላል። ልቡን ስለሚያውቅ ገንዘብ ያዣ አደረገው ይላል። እሺ ደብተራዎች ምን እንደሆኑ ስላወቀ ነው ዝም ያላቸው። እግዚአብሔር ይህን እንዲፈታልኝ ይፈልጋሉ። እኔ በጣም በጣም ማለት ያም አለ ቤተክርስቲያን ውስጥ ስር ማሽቀጠል በጣሽ ያ እግዚአብሔር ይፍታህ የሚለው ካህን እጅ ላይ መገኘቱ ያ ቅጠላቅጠል፣ ያ አስማት፣ ያ ድግምት አሳሪፈችው ላይ ዋና የምንለው ማዕረግ ላይ መገኘቱ በጣም ያሳፍራል። እንዶ ሌላ ሰው ላይ ምናለ ዶክተር ፕሮፌሰር አለማዊ ግንበኛው ላይ ምናምን ሆኖ አባቶች በገሰጹት እንዲህ በቃ ገነት በር ላይ ሆኖ ውጣ ከዚህ ሂድ፣ ከዚህ ተመለስ የሚል ሆኖ እኮ የተገኘው ማለት በቃ ገነት በር ላይ እንደ ኪሩብ በምትገለባበት ሰይፍ ገነት ይጠብቃታል የሚለው ኪሩቤልን ዞርበል ብሎት ሰው አይገባም፣ ገነት እያለ ከኪሩቤል ጋር የሚጋፋ ኮን የሆነው ቤተ መቅደስ ቅዱስ ቁርባኑ ጋር ቤተልሔም ውስጥ ካልጠፋ ቦታ አስማተኛ ይግባ፣ ካልጠፋ ቦታ ስርማሽ ቅጠል በጣሽ ይግባ፣ ካልጠፋ ማዕረግ፣ ካልጠፋ ሰው ክህነት ላይ ይገኘ። ይሄ ማዕረግ፣ ይሄ ቆሻሻ የሆነ ድብትርና፣ እኔ በጣም የሚገርመው፣ በጣም ያሳፍራል። በምን ቃላት ልግለጽ? ሄድን መንገድ ላይ ወድቆ የሚገኝ እቃ እንኳን በእግር ገፋ አድርጋችሁ ሙዝልጣጭ ሰው እንዳይጠል እንኳን ታነሱታላችሁ። መንገድ ላይ ስለሆነ ቤታችሁ አልጋ ላይ ሙዝልጣጭ ከተወረወረ ምን ታደርጋላችሁ? መገኘት የማይገባው ቦታ ላይ ነው የምትሉት አይደል? ነገር አለ ነው የምትሉት። ቤተ ክርስቲያን ቤተ መቅደስ ውስጥ ታቦቱን የሚሸክም ታቦቱ ላይ ቅዱስ ቁርባን እንግዲህ የሕይወት ምግብ የተባለውን ቅዱስ ቁርባኑን የሚያቀብለውም ምን የሚለውም እንግዲህ እንደዛ ከሆነ በጣም እፈራለሁ። በዘረኝነት የተከፋፈልነው ለዚህ ነው ማለት ነው። በጎሳ በፖለቲካ የተከፋፈልነው ለዚህ ነው ማለት ነው። ምናምን የተነጠቅ ነው። በመናፍቃድም ሆነ በዓለማዊነት በጨፋሪነት የተነጠቅ ነው። ምናልባት የኛ ኃጢአት ሳይሆን አይቀርም። ምን ምናልባት ነው ነው እንጂ እግዚአብሔር ይማረድ